አሰላሙ አለይኩም ራህመቱላሂ ወበረከቱ የዩቲዩብ ቻናል ተከታታዮች፣ እንዴት ናቸው? ከእኔ ጋ ሁሉ ሰላም ነው። ከእናንተ ጋር እንዴት ናቸው? ክርስቲያን ጓደኞቼ ሰላም፣ ሰላም፣ ሰላም ብያለሁኝ። ከእኔ ጋ ሁሉ ሰላም ነው። የመደምቅ ቅመሞ እንዴት ናቸው? ሰብስክራይብ ያደረጋችሁኝ በጣም አመሰግናለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። እስኪ ዛሬ እንደው አጠር ያለች ያሳያችሁ ምግብ አሰራር ዛሬ ልሰራ ያሰብኩት ከብሳ ነው። ከብሳ በስጋ ሆኖ ሽንኩርት እያቁላለሁ ነው። እዚህ ጋ ስጋ አለ ይወላችሁ፣ እንደምታዩት ስጋ አለ፣ ካሮት አለ፣ ቲማቲም አለ። ብዙም አላደቀኩትን ቲማቲሙን ያው በእጅ አልከተፍኩትም በመፍጫ ነው ግን ብዙም አላደቀኩትም። ድንች አለ። እነኚህ ቅመማ ቅመሞች ናቸው ማለት ነው። እና እስኪ የተከታተሉኝ በነገራችን ላይ አስተያየት የምታደርጉኝ የምታበረታቱ፣ በሙሉ ከምንም ከምንም በላይ በጣም ነው የማመሰግነው። በነገራችን ላይ ምግብ መስራት በጣም ነው ምግብ መስራት በጣም ነው የምወደው ደስ ይለኛል። ሽንኩርቱን እያቁላለሁ ነው። በቀይ ነው የምሰራው፣ ከብሳ ማለት ነው። በቀይ ነው፣ ተከታተሉ። ሽንኩርቱን ራሱ ፈጭቸው ነው፣ በእጄ አልከትፍም እኔ ምንም ነገር በእጄ አልከትፍም፣ ግን አላደቀኩት እና እንደዚህ ጥስ ካለ በኋላ ሽንኩርቷን፣ በነገራችን ላይ ሁለት ትራሽ ሽንኩርት ነው የማደርገው። ሴትዬ ግማሽ አንድ ነው የምትለውን ግን አልሰማትም። ሽንኩርቱ በሳምንት ነው የሚያልቀው ያጀማ። እና ስጋ ላደርግ ነው ሲሆን ጥብስ ነው የማረገው። ይህን ቁፍና ዘይት ማለት ነው። ቲማቲሙንም ሳልተውንም ሁሉ ሳላረግ ማለት ነው።

ቴስቱ እንዲወጣ ሽንኩርቱና ዘይቱን ባንድ ቅብስ ቲማቲሙን ላረግ ነው። እና ውዶች፣ አበረታቱ። ኮሜንት አስተያየት የሚሰጡ አበረታቱ። ሰብስክራይ ጋራ አደረጋችሁ፣ ሰብስክራይ አድርጉ። ማስተያየት ማስተያየት ሰው ማለት ነው። እኔ እንደ ፒንክ ሲሆን ነው። ብዙም ሳልሳ አይወዱም። ብዙም ሳልሳ አይወዱም። ፒንክ ነው እንደ ፒንክ ነው እንደዚህ ቀይ ኮብዘራ ከብዛራ ወላ ኮብዘራ የሚሉት ማለት ነው። በትንሽ ሰሁለ ማንሳ ማለት ነው። ይሄ ደግሞ ከሙን እኛ ገር ነጭ ቅመም ነው የሚባለው ነጭ ቅመም። በነገራችን ላይ ቤቴ ነው፣ ቶም የለኝም በፓውደር ነው ማረገው። የለኝም፣ ፍሬሹ ጨርሻለሁ። በዚህ ነው የማረገው። ይሄ ደግሞ የከብሳኔ ነው። በዚህ መስሉ ማየት ትችላላችሁ። ማታ ነበር ወይም የከብሳኔ ዶሮ። አሁን የምሰራው የስጋ ነው ስል ላረገዋለሁ። እሽት በደረቁ እኔ እሽት ነው የማረገው፣ በደረቁ ካሮቱ። ይሄን ልጆች በደንብ ብስልስል ነው የሚወዱት። ድንቹ በኋላ ነው የማስገባው። ከዛሁን የፈላው ሀይን ጭምር ማለት ነው። ቢያንስ ለአንድ ሰዓት ተኩል አበስሏሉ። ስቶ በደንብ ብስል እንዲል ማለት ነው፣ በደንብ ብስል እንዲል እዛ። ይሄ በኋላ ነው ድኝቹ የሚገባው። ድኝቹን እንደዚ በረዥሙ በረዥሙ ነው፣ አንዱን ድኝች ለአራት ለአራት ብቻ ከድናለሁኝ እንመለሳለን። ድንቹንና ሩዙን አርጌ ያው ትንሽ ገልበጥ ገልበጥ አርገው እሳት ሆነ እንትን እንዳይልብኝ ማለት ነው። ያው በዚህ መልኩ ሰርቻለሁ። ያቺ ፒንክ ነው የሆነው። እሳቱን ቅንስ ፒንክ ነው የሆነው። እንግዲህ እንደምታዩት ይሄ የካሮት የድንችና የስጋ ከብሳ ማለት ነው። እና እንዴት እንደሚጥም እንታይ እንግዲህ ወደ ምሳ